ሊቀሊቃውንት ስማኮነ ስማ ሆነ የተባሉ ሰውዬ ማህበረ ቅዱሳንን በበላይነት በአባትነት የሚመሩ ሰውዬ፣ አሁን ደግሞ ዝክረ ኒቅያ የተባለውን ጉባኤ በበላይነት የሚመሩ ሰውዬ፣ አራት አይና የተባሉ ሊቅ የሚባሉ ሰውዬ ያለ ድንግል ማርያም አማላጅነት ድንግል ማርያምን አማላጅነቷን ተስፋ ሳያደርግ ወደ እግዚአብሔር መንግስት የሚገባ የለም ብለው የጻፉት መጻፋቸው ማህበረ ቅዱሳን አሳትሞት ራሱ ማህበረ ቅዱሳን እየሸጠ አሁን እኔ ከዚህ ፕሮግራም ፍጻሜ በኋላ እንሄድ ማይበረቅ ቅዱሳን ሱቅ ይዤ ልግባ። እኔ እገባለሁ፣ ችግር የለም እገባለሁ። መጽሐፋቸው ሱቅ ገብቼ እገዛለሁ። ህይወተ ማርያም ድንግል ይላል። ህይወተ ማርያም ድንግል የሊቀሊቀውን ስማ ከሆነ መጽሐፍ ብለህ ህይወተ ማርያም ድንግል፣ ገና ከመቅድሙ ላይ ገለጥ ገለጥ ስታደርግ፣ ከጫፍ ላይ ከወረቀት ግልጥ ስታደርግ፣ ከመግቢያው ላይ ነው የምታገኘው። ድንግል ማርያምን ተስፋ ሳያደርግ፣ በእሷ አማላጅነት ሳያምን ወደ መንግስተ ሰማያት የሚገባ የለም ብሎ ያመነ ሰው ነው። ይሄ እንግዲህ ሊቀ ሊቃውንቱ ነው። በኢትዮጵያ ውስጥ የመጀመሪያው የመጨረሻው ሊቃውንት፣ ጳጳሳቱ ሁሉ አንተ ሊቁ ብለው የሚሰሙት ይሄ ሰውዬ ያለ ድንግል ማርያም አማላጅነት ዓለም እንደማይድን የጻፈ ሰው ነው። ራሱ ማኅበረ ቅዱሳን አሳትሞት እየተሸጠ ያለ መጽሐፍ ያረጋለ በጋዝ ከዚያ መጽሐፍ አጠገብ ነው ያለ። እንዲሁም የኤዲቶሪያል ቦርድ ራሱ ሳያየው አይቀርም፣ ለዚያ መጽሐፍ አስተያየት ሰጭ አንዱ ሳይሆን አይቀርም እሱ ራሱ። በቃ ቄሱ ፓስተሩ ሰምተንሃ ልክ ነው። ያለ ድንግል ማርያም አማላጭነት አሁንም ገነት አትገባ አራት ነጥብ ምክንያቱም በሔዋን ምክንያት ተዘግቶ የነበረው ገነት አምስት ሺህ አምስት መቶ ዘመን ተዘግቶ የነበረው ገነት በእናታችን በቅድስተ ቅዱሳን በንጽተንጹሃን በድንግል ማርያም አማካይነት ለሁለተኛ ጊዜ ገነት የተከፈተልን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሷ በጠባብ ደረት በአጭር ቁመት ተወስኖ ስለዚህ በዚች ምድር ላይ ተመላልሶ በቤተልሔም ተወልዶ በማየ ዮርዳኖስ ተጠምቆ በገዳመ ቆረንቶስ ገብቶ በቀራንዮ ተሰቅሎ በሶስተኛው ቀን ከሙታን ተነስቶ ያረገው ጌታችን ኢየሱስ ክርስቶስ በድንግል ማርያም አማካኝነት ነው። ስለዚህ መርህ ለመንግስተ ሰማያት ይላታል። መንግስተ ሰማያት መርታ የምታገባ ድንግል ማርያም ነች እና ሰይጣኑ ዓለም ዲያብሎስ እና ሰራዊቱ ድንግል ማርያምን አይወዳትም። ምክንያቱስ ብትሉ ከድንግል ማርያም በፊት የነበረችውን ሔዋንን እናታችን አሸንፎ ወደ ባርነት እንድንወድቅ ያደረገን ዳቢሎስ በድንግል ማርያም ተሸንፎ በድንግል ማርያም አማካይነት ተሸንፎ ስለወደቀ ምን አለመሰለህ? መቼም አንተ ካህን ነኝ፣ ቄስ ነኝ ተምሬአለሁ ብለህ ነው መቼም እዚህ ሚዲያ ላይ ወተህ የምትለፈልፈው። አልገባህም፣ አልተማርክም፣ አላወቅክም። ብታውቅ ኑሮ ይህን ያህል መለፍለፍ አይጠበቅብህም፣ መሀይም ስለሆንክ። ምክንያቱም እንደሌላ ቀርቶ ዳቪዶስ ምን አለመሰለህ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አምስት ሺህ አምስት መቶ ዘመን በኋላ የቆዩትን በሲሎ የነበሩትን ነፍሳትን ሲያወጣ ዳቪዶስ ምን አለ መሰለህ? መኑ ውዕቱ ዝንቱ ስጋ ለቢሶ ዘሞ አኒ ስጋ ለብሶ ማን ነው ያሸነፈኝ ያለው ዳቪዶስ ክርስቶስን ነው። የማንን ስጋ ለብሶ ነው ያሸነፈው? የድንግል ማርያምን ስጋ ለብሶ ነው ዳቪዶስን መቶ ድል ያደረገው እና እንደዛማ ከሆነ ድንግል ማርያም ሳታስፈልግ ከድንግል ማርያም ሳይወለድ በድንግል ማርያም ምክንያት እኛን ለማዳን ለምንፈልግ በመንበረ ጸባኦቱ እያለ በዙፋኑ እያለ ሳይወለድ ሳይጠመቅ ገዳመ ቆረንቶስ ገብቶ ሳይጾም ሳይጸልይ በቀራንዮ ሳይሰቀል አይዶች 6666 ጊዜ ሳይገርፉት ምራቃቸውን ሳይተፉበት ሳይዘባበቱበት መኑ ጸባእከ ተነበለነ ክርስቶስ ማን ነው የመታህ? እስኪ ተናገር እያሉ ሳይዘባበቱበት፣ ወደ ሙትና መቃብር ሳይወርድ በሶስተኛው ቀን ሳይነሳ ሳያርግ ክርስቶስ በመንበረ ጸባዖት ሆኖ የሰው ልጅ ማዳን አይችልም። ይችላል። አይችልም። ይችላል። ግን ምክንያት ድህነት የምንላት ቅድስት ድንግል ማርያም እዛ ነው። በድንግል ማርያም አማካይነት እንደኛ ሰው ሆኖ በአንድ ቀን ተወልጄ በአንድ ቀን ልደግ ሳይል የሰውን ጸባይ ከኃጢአት በስተቀር ሰውን መስሎ ቀስ ብሎ አድጎ በሰላሳ ዘመኑ ዮርዳኖስ ተጠምቆ ሶስት ዓመት ከሶስት ወር ወንጌልን ዙሮ አስተምሮ በቀራንዮ ተሰቅሎ የሞተው ክርስቶስ ለእኛ ሲል ነው። ስለዚህ እዚህ ላይ የስራ ድርሻ ወይም እመቤታችን ቅድስት ድንግል ማርያም የስራዋ ድርሻ ምክንያት ምንድን ነው ብትለይ ሰፊ ነው። ምክንያት ድህነት አድርጓታል። አሁንም ቅድስት ድንግል ማርያም የድህነታችን ምክንያት ነው የምንለው ለዛ ነው። ግን አምላክ ነች አማላጅና አምላክነትን ለይተህ እስካልተረዳህን ድረስ ምንም ማድረግ አንችልም። አንተ እንኳን ካህናትን መስለህ የክርስቶስ ስልጣን የያዝክ መስለህ የዲያብሎስን ስራ ትሰራለህ፣ ብዙዎችን ታሳስታለህ። ልብ ይስጥህ።